የሁለተኛው ጉዳያችን የሚሆነው ቀደም ሲል ስና ልናነሳ የነበረው በዚህ በዩሮፓ ሊግ ላይ የማንቸስተር ዩናይትድ ና የቶተንሃም ጨዋታ በጣም በታላቅ ጉጉት ይጠበቃል። ለማን የጫናው ይበረታል፣ ማን ይንን ድል ይበልጥ ይበልጥ ያስፈልገዋል የሚለውን ነገሮችን እናነሳ ነበረ። እንግዲህ ከሚነሱት ነገሮች አንደኛው ለምሳሌ ቶተንሃም ሆትስፐርስ ይንን የዩሮፓ ሊግን ጨዋታ ነገ ምሽት የሚያሸንፍ ከሆነ ና የዋንጫው አሸናፊ የሚሆን ከሆነ ከሁለት ሺህ ስምንት በኋላ ቶተናም ሆትስፐርስ የሚያሸንፈው የመጀመሪያ ዋንጫ ይሆናል። ቅድም ያነሳነውን ነገር ስለሚያስረዳ ነው። ይህንንም አነሳው ሳሜ ይሄም ይሆን ከሆነ ከሁለት ሺህ ስምንት በኋላ ለመጀመሪያ ጊዜ ዋንጫ ስታሸንፊ ከስንት ዓመት በኋላ ማለት ነው? 17 ዓመት በኋላ ማለት ነው። 17 ዓመት ብዙ ነው። ከ17 ዓመት በኋላ ቶተናምን የሚያክል ቡድን አንድ ዋንጫን ሊያሸንፍ ነው፣ ያውም ከአውሮፓ ቻምፒዮንስ ሊቀጥሎ ትልቅ ቦታ የሚሰጠውን ቡድን ዋንጫ ያለማሸነፍ ታሪኩ ከመብዛቱ የተነሳ እና ሀሪኬንን የሸኘ ሀሪኬን ከጉብዝናው አንጻር የሆነ ቦታ ሄዶ የሆነ ነገር ይሞክር ተብሎ ነው። ዘንድሮ ከጀርመን ቡንደስሊጋ ሻምፒዮንነት ጋር ተያይዞ ስሙ የተነሳ። ስለዚህ ሁሉም ሰው ከአስራ ሰባት ዓመት በኋላ ቶተናም ዋንጫ የሚያሸንፍበት ምሽት የሚሆንለት ከሆነ የነገው ምሽት ሁሉም ሰው ደባሪ የውድድር አመት ማሳለፉ ሊረሳው ይችላል፣ ይላል ባለሙያው። ሊረሳው ይችላል። ይሄ የሚሆን ከሆነ በፕሪሚየር ሊጉ ያሳለፉትን የመከራ ጊዜ ከቶተናም የማይጠበቅ ሀያ አንድ ጊዜ የመሸነፍ ምናምን የሚባለው ነገር በሙሉ ሊረሳ ይችላል። ይሄ ሲረሳ አንጅ ፖስቴ ኮግሎ ሊያተርፉ ይችላሉ። ሊያተርፉ ይችላሉ ማለት ምንድን ነው? ሊተርፉም ይችላሉ እንደማለት ነው። ስለዚህ በዘንድሮ የውድድር አመት ወተናሞት ስፐርስ ከግማሽ በላይ የሚሆነውን የፕሪሚየር ሊጉን ጨዋታ በሽንፈት ነው ያጠናቀቀው። ከዚህ በላይ ድክመት የለ ሀፍ ማለት አስራ ዘጠኝ ጨዋታ ነው። ሀያ አንድ ስትሸነፊ ከግማሽ በላይ ተሸነፈሻል ማለት ነው። አስራ ስድስቱን ደግሞ አሸንፎ ቢሆን እኮ ችግር የለውም። አቻ ደግሞ አለው እኮ ይሄ የተለየ ያደርገዋል። የቶተና ምንም የውድድር ዓመት ማለት ነው። ይሄ ብቻ ሳይሆን የቶተናምን ትንሽ የከፋ የሚያደርገውና ቶተናም ላይ መተማመንን እንድንቸገር የሚያደርገን ከቶተናም ሽንፈቶች መካከል በወረዱት ክለቦች በኢፕስዊች ታውንና በሌስተር ሲቲ ጭምር የተሸነፈ መሆኑን ያውም እነዚህ ሌስተር ሲቲ ከፕሪሚየር ሊጉ የወረደ ኢፕስዊች ታውን ከፕሪሚየር ሊጉ የወረደ ቡድን ቶተናምን በሜዳው አሸንፈውታል። ይሄንን ሁሉ ሊያስረሳላቸው ይችላል የሚል ነው። ከዚህ አንጻር ይነሱና አንች ፖስቴኮግሉ ላይ ያለውን ፕሬሸር ወይም ያለውን ጫና ሊያስረዱ ይሞክራሉ። ማንቸስተር ዩናይትድ ቤት ውስጥ ደግሞ ስትመጪ፣ ሁልጊዜም ቢሆን ማንቸስተር ዩናይትድ ቤት ውስጥ ዋንጫ የማሸነፍ ጫናል። ዋንጫ የማሸነፍ ኦልሞስት ግዴታ ብለን ልንጠራው የምንችለው ነገር አለ። ነገር ግን አሞሪም ሰባተኛ ወራቸው ላይ ናቸው ያሉት ማንቸስተር ዩናይትድ ቤትን ከተረከቡ፣ ያውም ማንቸስተር ዩናይትድን ሲረከቡ ማንቸስተር ዩናይትድ ቤት ውስጥ የነበረው ፍጹም ውጤት አልባ ጉዞ በተለያ ጊዜ እሱ ብቻ ሳይሆን ሜዳ ላይ የሚታየው እንቅስቃሴም ጭምር የተበላሸ ያላማረ ከመሆኑ ጋር ያያይዙትና ማንቸስተር ዩናይትድ በሰባት ወሩ ዋንጫ ካላመጣህ ብሎ ጠፍሮ ሊይዛቸው አይችልም፣ ደጋፊውም ቢሆን ብለው ደግሞ የሚያነሱ ሰዎች አሉ። በዚህ ሁኔታ አንድን ቡድን ተረክቦ ባውንስ ያደረገ እና ዋንጫ ያሸነፈ አሰልጣኝ ብዙ ብትፈልጊ ልታገኛት ማንቸስተር ዩናይትድን ከቴንሃግ ከተረከቡት በኋላ በፕሪሚየር ሊጉ የሚፈለገውን ያህል ባውንስ አርገውታል ወይ ኤሪክ ቴንሃግ ወይም ከፍ እንዲል አርገውታል ወይ ብንል በፕሪሚየር ሊጉ አይመስለኝም ነው የምንለዋል። የለም ይኸው አስራ አንደኛ አካባቢ ነበሩ ከቴንሃግ ሲረከበው ማንቸስተር ዩናይትድ አሁን ማንቸስተር ዩናይትድ ስንተኛ ነው? አስራ ስድስተኛ ነው። በቴና ጊዜ ማንቸስተር ዩናይትድ የተሸነፈው እና አሁን በአሞሪም ጊዜ የተሸነፈው ምናምን። አሁን ሰውየው ላይ የሚያነሱባቸው ነገር ምንድን ነው? ቡድኑን ሜዳ ላይ ከሚያሻሽሉት ይልቅ ማንቸስተር ዩናይትድን በአሰልጣኝነት ከተረከቡበት ከህዳር መጨረሻ አካባቢ አንስቶ እስካሁን ድረስ የሰጡት ጋዜጣዊ መግለጫ የሰጡት ኢንተርቪው ብዛቱ ለጉድ ነው ነው አሞሪም የአሞሪም በጣም እኔ አሁን አንቺ ስትነግሪኝ ለማመን ስለተቸገርኩ ለማመን የተቸገርኩት ነገር መናገር ስለሚከብደ አንቺ ነገር የለ በእውነት እኔ በጣም እያስደነግጠኛል፣ ግን ደስ ይለኛል። አይተነው ነበር አሳይቻለሁና አለ መሰለሽ አይተሽው ማመን የሚያቅትሽ ነገር የለም። እኔም በዝቶብኛል። እኔም ሳየው እኔ ያየሁት መረጃ ሩበን አሞሪም ወደ ማንቸስተር ዩናይትድ ከመጡ ጀምሮ ያው ኖቬምበር ላይ ነው የመጡት። ስድስት ወራቸው ነው እና አምስት መቶ የሚጠጋ ከለአምስት መቶ አምስት መቶ ለሚጠጋ ጊዜ ከጋዜጠኞች ጋር ቆይታ ነበራቸው፣ ኢንተርቪ ነበራቸው ማለት ነው። በጣም ብዙ ነው እና ይሄ ግን አንድም ምን ያክል ጫና እንደሚፈጥር አብሮ የሚያሳየን ይመስለኛለን። ግዴታ ያለባቸው ወቅት አለ አደለም ከጨዋታ በፊት ከጨዋታ በኋላ እንደዚህ የሚሰጧቸው አስተያየቶች አሉ። ሌላ ደግሞ ግን የእርስ በርስ ወይም ደግሞ የግል ኢንተርቪዎችንም ያደርጋሉና በጣም በዛብኝ። በስድስት ወር ውስጥ አምስት መቶ ለሚደርስ ጊዜ ቃለ መጠይቅ መስጠት ማለት በጣም ከባድ ነው። በተለይ በተለይ ደግሞ ማንቸስተር ዩናይትድ ውስጥ ያለውን የስራ ጫናና ብዛት አይተህ እንደገና ደግሞ በዚህኛው አቅጣጫም ደግሞ ይህንን ያክል ኃላፊነት መወጣት አለባቸው ብለህ ስታስብ ሰፊ ነው በጣም ሌላ አሰልጣኝ እንደዚህ አላየሁም እኔ ይሄ ቁጥሩ በዝቶብኛል ግን ምንድን ነው ይሄንን ያመጣው ይሄንን ያህል ጊዜ ወጥቶ ማብራራትስ የሚቻል ነገር መኖሩ ያገረመች አለ አንድም ራሱ የፈጠረው ነው ብዬ ነው ያስባል ሮበን አሞሪም ድጋሜ ማብራሪያ የሚጠይቁ ነገሮችን በጋዜጣዊ መግለጫዎቹ ላይ ይናገራል አይደለም እንደዛ እንደዛ አይቻለውም እና አንዳንድ ጊዜ እንደውም ተቃውሞ ላ እና ሌላ ሰው ቦታው መልቀቅ ይኖርብናል ይልና መልሰው መጥቶ ከማንቸስተር ዩናይትድ ጋር በቅርብ ጊዜ መላይ ትቅድ የለኝም የማለት ግዴታ እራሱን እዛ ግዴታ ውስጥ ይከታ እንደ ገና ማንቸስተር ዩናይትድ በታሪክ ዘ ወረስት የሚባለው ቡድን ነው ብሎ ይናገራል። ያ ደግሞ እንደገና ማባበል ደግሞ እንደገና እኔኮ ማለት የፈለኩት እኔ ማለት የፈለኩት እንደዚህ ነው ምናምን የሚል እና አንዳንድ ጊዜ እንደሁም ትንሽ የእንግሊዝ ሚዲያዎችን ያለመረዳት ችግር እናያለን ። በቃ አንዳንድ ነገሮች ያዝ መደረግ አለባቸው። የበዛ ኦንስቲ ጋዜጣዊ መግለጫውም ላይ እናያለን ብለው እኮ የሚናገሩም ሰዎች አይተናልም። ደግሞ የሰዎቹንም ሀሳብ መናገር ብቻም ሳይሆን እኛም የምንቀበለው ይመስለኛል። በጣም ኦንስት የሚባል ጋዜጣዊ መግለጫ ይሰጣልና አንዳንድ ጊዜ የራሱም ንግግሮች ለድጋሚ ማብራሪያ ስለሚጋብዙ ቁጥሩን ሰፊ ሊያደርገው ይችላል። ሁለተኛ ግን አሁን ራሱ ማንቸስተር ዩናይትድ ያለበት ወቅታዊ ሁኔታ ተደጋጋሚ ጥያቄዎች አይታለፍም፣ እውነትን ነው እ እኮ ያለማብራሪያ የሚገፋ አይደለም። ብዙ ነገሮች ጥያቄ የሚነሱበት ወቅት ስለሆነ እንደገና ያንን እሱም ይገልጻል። ደጋፊዎቹን ከጎንሽ ለማቆየት የግድ ብዙ ማውራት አለብሽ አለብ እንደገና ደግሞ የየራሱንም ሀሳብ በማስረዳት ረገድ አሁን የአሞሪ ማጫወት የአማሪ ማጫወት ይባላል ያ የእሱ ሀሳብን ግልጽ በማድረግና በማስረዳት ረገድና በትክክል ማንቸስተር ዩናይትድ ቤት ይሰራሉኝ የሚለውንም ለማሳየት አሁን አንተ ቅድም እንዳልከው ችግሩን ለይቻለሁ፣ በቃ በእኔ አጫወት ደግሞ ችግሩን መቀርፍበት መፍትሄ ሀሳብ አለኝ የሚለው ነገር ብዙ በቃ የሚናገራቸው ነገሮችም የሚፈጠሩበት የውድድር አመት ስለሆነ ለቁጥሩ መብዛት አስተዋጽኦ አለው ብዬ ነው ማስበው እንጂ ሌሎችም እኮ አሰልጣኞች ይሰጣሉ። ከጨዋታም በፊትም ከጨዋታም በኋላ ለየክለቦቻቸው የሶሻል ሚዲያዎች እንደዚህ እንደዚህ አስተያየት ይሰጣሉ። ግን የአሞሪ ምን ያክል ቁጥር ያለው አልምሰልኝ። ግን ይሄ ያም አሁን እንኳ የዘረዘርሻቸው ነገሮች ደግሞ ሌሎቹ ጋር የሉማ ለዛደጋፊው ፊት እንዳያዞርብሽ ለማድረግ ቡድኑን እንዲሰፖርት እንዲያደረግ አሁን ከሚመዘገበው ውጤት ትንሽ ሻል ያለ ውጤት ለማምጣት የደጋፊው አስተዋጽኦ ትልቅ ነው። ስለዚህ ደጋፊዎቹን ሜዳ ላይ ማሳመን ካልቻልች በማብራሪያ ትንሽ ለማቆየት ትሞክሪያለሽ። ይሄ ግዴታ አርሰናል ጋር የለም። ይሄ ግዴታ ሊቨርፑል ጋር የለም። እንዲሁም አርንስሎት ብዙም እንደዚህ በጋዜጣዊ መግለጫዎች ላይ በሌሎች ጉዳዮች ማለት ከጨዋታ በፊትና በኋላ እንደዚህ ካልሆነ በስተቀር በሌሎች ነገሮች ላይ ብዙ ተሳትፎ ያደረጉበት የውድድር አመት አልመሰለኝም። በጋዜጣዊ መግለጫ ብዙ ያየናቸው ነገሮች የሉ። ስለዚህ እንደዚህ ይሄ ይሄ በኔ አሁን አሳምነሽኛል። አምስት መቶ የሚለውን ግን ያዛጌት ከአምስት መቶ በላይ የሚለውን ሁን ስቴል አምስት መቶ የሚጠጋ ነው ያልኩት። በቃ አምስት መቶ በላይ እንያዘ በጣም ብዙ ነው በጣም ብዙ ነው በጣም ብዙ ነው። ግን ይሄ የውጮቹ ሚዲያዎች ገርሟቸው ነው ሪፖርት እያደረጉት ያሉት እነሱ ፕሪሳይስሊ የቁጥሩን መጠን አስቀምጠውታል። አምስት መቶ ምናምን ምናምን የሚል ቆጥረው እኮ ነው በእነዚህ ሁሉ ጊዜያቶች ውስጥ ለጋዜጠኞች ወይም ለሚዲያ ሀሳባቸውን ሰጥተዋል የሚል ነው እና ይህንን ምን አመጣው የሚለው አሪፍ በሆነ መንገድ ተብራርቷል። በነገራችን ላይ በዘንድሮ የውድድር አመት ቶትናምን በጣም ለየት ከሚያደርገው ነገር መካከል አንደኛው ከፍተ ብዙ ጎል ነው የሚያገባው። እንደውም በፕሪሚየር ሊጉ ቅድም ሳይነበረ ብዙ ጎል ካገቡት ክለቦች መካከል በደረጃ ብናስቀምጠው ስድስተኛ ደረጃ ላይ የሚቀመጥ ነው እስከ እስካሁን ድረስ ስልሳ ሶስት ጎሎችን ያስቆጠረው። መጀመሪያ ያው ሊቨርፑል ነው ሰማኒያ አምስት አዎ እንደውም የአርሰናልና የማንቸስተር ሲቲ የጎል ቁጥር እኩል ስለሆነ ነው ስድስተኛ የመጣው እንጂ እኩል ቁጥሩን ስልሳ ሰባት ስልሳ ሰባት ነው ያገቡት። ብለን እንደ አንድ ከቆጠር ነው ራሱ ቶፕ ፋይፍ ላይ የሚቀመጥ ነው። ስለዚህ የቶትናም አንድ ትልቁ የዘንድሮ የውድድር አመት ለየት ያለ ነገሩ ጎል ብዙ ያስቆጥራል። ግን ደግሞ ችግሩ እንደገና ጎልም ደግሞ ያስተናግዳል። ስልሳ አንድ ጎል ነው ማንቸስተርናቱ ችግሩ ምንድን ነው? ቀድሞ ጎል ይገባበታል። በነገውም ጨዋታ ላይ ያን ሊፈጠር የሚችልበት እድል ሰፊ ነው። ከውድድር አመቱ ልማዱ ተነስተን ማለት ነው። እንትና ነግርሻለሁ። ዴቪድ ዲን የሚባሉ የቬንገር ቀኝ እጅ የሆኑ ሰው ነበሩ። በቬንገር ጊዜ ለነበረው የአርሰናል ጉብዝና እንደ ምክንያት የሚነሱ ሰው ናቸው። እና ፓትሪክ ቪየራ አርሰናልን እንደተቀላቀለ እንግሊዘኛ አይችል ምንም አይችልም። እና ፓትሪክ አልኩት አሉ በፈረንሳይኛ፣ ምንም ትንሽም ቢሆን እንግሊዘኛ አትችልም አልኩት አለ። ችላለሁ አለኛ። ምንድን ነው የምትችለው አልኩት አለ። የሚችላት ያችን እንግሊዘኛ ብቻ ነው፣ ያገርባሽ ካልጠፋ ነገር ቾተና ሚስ ሺት አለኛ ተቀናቃኙ ነ ማን የነገረ አልኩታል ራሱ ፓትሪክ ቬራ ከኋለ ዳራሽ ውስጥ በነበረበት ጊዜ ነው። በነገራችን ላይ ቬንገር ደጋግሞ ሲጠየቁ ደጋግሞ የሚያነሱት በአርሰናል አሰልጣኝነት በማስፈረማቸው በጣም ደስ የሚላቸው ፓትሪክ ቬራ ነው። ባለማስፈረማቸው የሚቆጯቸው ግን በጣም ብዙ ናቸው። በጣም ብዙ ናቸው። ይ አርሰናል ሊሆን ነበር ነው የምትባለው። እኛ አልተባለ ነው እንደ እውነት ክሊያን ምባፔ ራሱ ያልተባለ የለም። እሺ በጣም ጥሩ ጊዜ ነው ከአድማጮቻችን ጋር ያሳለፍ ነው። አድማጮቻችን ደስ እንዳላችሁ ተስፋ እናደርጋለን። አሁንም በያላችሁበት መልካም ቀን እንዲሆንላችሁ ነው የምንመኘው። ኢትዮጵያ ለዘላለም ትኖር።